መኪናው አንዱ የፊት ጎማ ከነጀርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ነው አደጋው የደረሰው። የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ በሁለት ሰዎች ላይ ከባድ ጉዳት ደርሷል። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር በኦሮሚያ ክልል ምስራቅ ሸዋ ሉሜ ወረዳ ከሞጆ ወደ ባቱ ይጓዙበት የነበረው ላንድ ክሩዘር ተሽከርካሪ ባጋጠመው የግጭት አደጋ ህይወታቸው አልፈዋል። ኋላቸውን ለሜዲያ የሰጡት የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ቲኬ ጣን መንገድ ከሞጆ ወደ ባቱ ይጓዝ የነበረ ላንድ ክሩዘር ተሽከርካሪ ከሲኖ ጋር በመጋጨቱ የአንድ ሰው ህይወት ወዲያው ሲያልፍ በሁለት ሰዎች ላይ ከባድ ጉዳት መድረሱን ገልጸዋል። አደጋው የደረሰው ከቀኑ 9 ሰዓት ከ20 ሲሆን ኮድ 375541 ኢቲ ላንድ ክሩዘር መኪና አንዱ የፊት ጎማ ከነጀርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ምክንያት መሆኑ ተናግረዋል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማው የወለቀበት ምክንያት እየተጣራ መሆኑን ለሚዲያ አመልክቷል። በምክትል ጠቅላይ ሚኒስትር ማረቅ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማይከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራይ በአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሀዘን ገልጾ ትናንት በጽህፈት ቤታቸው ከተካሄደ የአመራሮች ስብሰባ ወደ ስራ ሲመለሱ አደጋው እንዳጋጠመ ጠቁመዋል። የቀድሞ የስልጤ ዞን ዋና አስተዳዳሪና የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር የቀብር ስነስርዓት ዛሬ ሚያዝያ 21 ቀን 217 ዓመተ ምህረት ውራቤ ሁለተኛ ደረጃ ትምህርት ቤት ጀርባ በሚገኘው በኬ መካነ መቃብር ከቀኑ ሰባት ሰዓት ወዳጅ ዘመዶቻቸው በተገኙበት ይፈጸማል። እጅግ አሳዛኝና ልብ የሚነካ ነው። በተለይ ደግሞ ያሟሟታቸው ምክንያት በጣም ያሳዝናል። በጣም ልብ እንደምነካ ጭምርም ነው። ጎማ ወይም ቸርኬ እንዴት ቀድሞ ልለቅ ቻለ በማለትም ነው በርካቶችም እየገለጹ ያሉት። በተለይ የሟሟታቸው ምክንያት ብጣራ የተሻለ ይሆናል በማለትም ነው። ምክንያቱም እንዴት በደንብ አልታሰርም ወይስ ምንድን ነው በሚሉ ዙሪያ ነው። እጅግ አሳዛኝና ልብ የምነካ ነው። ህይወታቸው ያለፈበት መንገድ እጅግ ልብ ሰባሪ እንደሆነ በርካቶችም ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። ነፍሲ ማር ሚኪነኝ ከሚኪታፎርም ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘሁ። ሰላም ቆዩልኝ።